ያረገኝ ነው ጋባ። ይሄ እንዴ አይደለም። እና በቃ ያ አዲስ ሰው ሲመጣ ማለት ነው ያሽቃብጣ። ለዚህ እንዲለው ማለት ነው ለዛ ነው አወረውት። ጋባ ይሄ ስለልክ ነሽ? እኔ አላሽቃብጥኩም። ከቅመማ ውጭ ማንንም አልኮሰትኩም። እኔ አንቺ አይደለም ሌላ ሰው ነው አቀ አለ። አልኮሰት ማለት በቃ ያን ማታ ፖሲቲቭ ነበር ያመጣው ልጅ ማለት ነው። ለእኔ ስጡኝ ብዬ ግን ማንም እንዲሰጠኝ ፈቃደኛ አይደለም። ቢቻውን ሊቀቁ ችግር የለም ግን ሃይሚ ጋር ለምንድን ነው የምቅንብረው ያደርጉት ምናምን እኮ ለዚህ ኮን ካፍንጫሽ ጭስ ይውጣ ያልኩሽ አለ በቃ ተይው እንደ አንቺ ምን አገዝተው ነሽ የሚፈልገው ሁለቱም ብሩኬ ነው ያደርጉት አዎ አርጉ ችግር የለም ይሄ አዲስ ማጣው ልጅ ቅንብረ ያደርጋል በዛኛው ይችኛው ማናት ሲሟ ሲሟ እኮ አልጋበኝም አንቺ ማን አዲሱ የብሩኬ ጋር ማጣቸውም እሷም እንደዚህ አንድ ላይ ቅንብር አድርጎ ሼር ያደርጋል። ለምን እንዴ? ሳበሻሽካ ባጫደል አሽቃባጥ ምን ችግር አለው? ማሽቃባት በቃ ከሄደው ጋር መሄድ አይደለም ብሩኬ እኮ አውርደዋታል። አልሰማሽም? እንደ አንቺ ሻምቻ ግን እኔ ምን አገባኝ? እኔ ነው በራሴ ላይፍ ነው ደስ ነገር ድራማ አ ማንም ሲጀመር ሰው ማለት ነው አላደል እንደ ራሴ ራሴ ራሴን ከሌላው ጋር እንደ በጣም ነው ሰውነቴን እንትን ውርር የሚያደርገኝ ማለት ነው። እኔ እንዴት ነው የምናደደው? ወበቃ እናደዳኛል የሚሰማኝ ነው ማለት እኔ አሁን ለምሳሌ አንድ ሰው ወስቶ ከሌላ ሰው እውነት ከሆነ ሃይሚ ኮደው ቻናሉን አምጥቶ ለምን ሼር ሼር አርጉም ዝም ቢል ያመጣው ሰው ጋር ቅንብር አርጎ ፎቶ የሚለቀቁ ቻናሉም ሼር ሼር ባርግ ምን ችግር የለም፣ ጥሩ ነው። ኢንሻአላ ይጂ ኬር ሁሉ ነገር ለከረም ይስተካከላል። ግን ችግር የለም ኢንሻአላ አያጠምረውን ማንም አይለየው ማለት እዚህ ጋ እኛ መምጥተን ከሌላ ሰው አቀነበርን ከምንም አደረግን፣ አላያጠምረውም ማንም አይለየው። እኛ ማን መለየት አንችልም፣ ማንም መለየት አይችልም። ሰ እዚህ ጋር አንድ ነገር መጨረሻውን ሳይሆን መፍረድም የለም በማንም ላይ ማንም የፈለገውን ማድረግ ይችላል። ባይዞ፣ አንቺ ስንቱን ተናግረሽ ትቻልሽ። ከሌ እንደዚህ ያደረገ፣ ከሌ እንደዚያ አደረገ። አንቺ በራስሽ የምትደግፊውን የምታደርገው ይዘሽ መሄድ አድናቂሽንኝ እኔ ብቻ በደንብ እይታረቁን እንለቅቅም። ሌላቸው ኧረ ተይኝ ሉሉዬ፣ አንቺም ተነሳብሽ። ብቻ እነሱ ታርቁ። ለምን የራሳቸው ጉዳይ፣ ለምን አሁን ማለት ነው። ይዛችሁ እዚህ ጋ የምፈልገው ሁለቱም መታረቅ ነው አልኩሽ። እዚህ ጋ እኛ ለይተንም ፖሰትን ምንም አደረግን፣ እዚህ ጋ ፈጣሪ ያጣምረው ማንም አይለየም አልኩሽ። so አንድ ነገር እናንተ የከሌም እንደዚህ ፖስት ብላችሁ አትናደዱ። ከራስ ያ ሰው ፖስት ፖስት አንድ ሰው አድናቂ ሲሆን ማድነቅ ያለበት ራሱ ራሱ ያድንቅ። እንደ የከሌንም ሄደሽ ተባዘሽ ከሌም ማለት ማንም ሰው በስልኩ ማው የፈለገው ማድረግ መብት አለው። እዚህ ጋ ገብቶሻል። እኔ ለምሳሌ ብሩክና የሚተለያዩ ብዬ እንትን ከሌላ ሰው ጋር አድርጌ ብሰራ እነሱ ተለያይቷል ማለት አይደለም። አንድ ነገር ማለት ነው ግን ሁሉም ሄሊ ነው በመረው ነው የሚመረው። ይሄ ከሌ ይሄን አታድርግ ከሌ እና አድርግ ብለሽ አይደለም ነው የሚያመሽ። ብቻ ኢንሻአላህ እና ለሃ ማሳብሪን አላህ መጨረሻውን ያሳምር። እኛ እኛ በምንችለው ዱአ ማድረግ ለምትወጁ ሰው ዱአ ማድረግ ነው እንጂ ለማንም እንትን ብለሽ ማናደል መፍትሄ ነው ብዬ አላስብም። ነው በራስ በሳቱ ተናድጅ አለው አሁን ተኝ በቃ ያወጣሁ እንግዲህ አሁን ማጠናቀቂያው ፍጻሜው ላይ ደርሰናል። ስም ሳናወጣለት ግን ያው ትንሽ ተሰምቶኛል፣ ስም ስላላወጣንለት ተሰምቶኛል። ጨዋታው አለስም ስም አለቀ። ውደጀ ሲሰደቡ ደሜ ነው የሚፈራው። ልክ ነሽ ወላሂ ላዚ ምን ያደርሳሉ በራሴ ማለት ነው ማለት በቃ አለ ሰው። እንዴት ነው እንደዚህ እኔ ላይ ብላ አልገባም። በይዞ በራሴ ቤት አንዳንዴ ይገባ ነበር ግን ሁሉም ቦታ ዞሪያ ያለው የሁሉም በሁለቱም በኩል ሳይት በሃይሚም ሳይት ባሉ ልጆች በብሩክም ሳይት ባሉ ልጆች ብዙ ቦታ ገብቼ በጣም ብዙ ነገር ታዝቢያለሁ። በጣም ብዙ ነገር አይቻለሁ። በጣም ብዙ ያለው በውስጤ አሁን እዚች ላይ ላይ ይሄን ይሄ ነው ማለት አልፈልግም። በጣም ብዙ ቁሳሳምቻ ያለው ወላሂ ላዚም ማለት በቃ ሴት ሆና ሴትነቷን ረሱ አይቻለሁ። ብዙ የወረዱ ሴቶች አየ አሁን ሞቶ ላይፍ ካፍቶ የምትና ዝም ብሎ ያስመሰላል እነቴ ነው እኔማ አጫታለሁ ብዙ ሰው ሃይሜም ሰድቦ ብሩኬም ሰድቦ ሰው አሁን እንደዚህ ታገበለ ብዙ ተዛዝበናል ባይዞ ግን አልহামዱሊላህ ይሁን አብ ሽር ዱርዬ የሁሉም ነገር ልክ ሄደ። እንሻላ አሁን ዛሬ ይታረቃል። በእንሻላ ዱዓ አይቀርም፣ ተስፋ አለ።

በጣም ብቻ ሰላም ይወረድና እናውራበታለን። በሁለቱም ሳይድ እንሻላ ሉእንሻላ ያረቢው ዱዐ አድርጎ ዋና ዱዐ ነው። ዛሬ ይመጣሉ፣ ታርቆ ይመጣሉ። ለምሳሌ ማለት ነው። ሁለቱን ነው የምኮስተው መጀመሪያ ማለት ነው። በብዛት የሚኮስተን ግን አሁን ከተጣሉ በኋላ ደግሞ ያኔ ምንድን ነው አልፎ አልፎ አልፎ ነው የምኮስተው። ሰው ምንድን ነው የምትበሉ አንቺ አንቺም ተቀየርሽ አንቺ የምሄድሽ ከልዱ እንደ ማንን አሽቃበትኩ? ከማንም ጋር አልሽቃበትኩም ምንም አላደረግኩም። ከዛማ ሰምቼ፣ ለነገሩ ሰው ተናግሮ ያናግራል። ምንም አላለም።

ከባለ ማለት ሀይሚ ብቻውን በወሱቱ እንጂ ችግር የለም፣ ግን ያመጣው ሰው ጋር አንድ ላይ በወሰ ጥሩ አይደለም። በዛ ዝም ቪዲዮም ማያት ጥሩ አይደለም። ሁሉም ቀን አለው፣ ቀን ይፈታዋል። ጀስት እንያ ሁሉም ቀን አለው እና አንቺም አትናደጂ ማለት

ወይኔ ማዝ በላ አንጉ ማርቺ ዘንድሮ ብዙ ነገር ነው ተማርኩት። ኮሌጅ ገቡ ማለት ነው ኮሌጅ ሰው እንዴት እንደሚቀየር ሰው በሰው ላይ መጨካን እናንተ ምን ነው? አዲስ ነገር ነው ሊዮ፣ እስቲ ቀንዲ፣ ዲሁና ማሪዮ ወይ፣ ምንድን ነው? አዲስ ነገር ነው። በቃ ብዙ ነገር እየሰሙ ነው። እኔ እኔ ደግሞ ማንም ሳያውቀኝ ዞር ዞር እያልኩ እየሰሙ ታብቲ፣ ምን ያልተሰማ ነገር አለ? ምን ነው ምን ሌላ ነገር ሌላ ነገር ነው አሁን እቺ ዜድ የምትባል ልጅቷ፣ ቡራ ያወራታል እናንተ ታምናላችሁ?

እሺ፣ ይሄኛው አባል ይሆናል። ይሄ እሱን ሚያፈቅራት እሱን ነው። አዲስ አበባ ድርጊ ነው እንጂ ምንም በጣም በቃ በቃ ፈለባት